ለመጀመሪያ ለጊዜው እናመሰግናለን እንግዲህ ፍቃደኛ ሆኖ ደሞ ቃለ ምልልስ ለማድረግ አሁንም ድጋሚ በአድማጭና ተመልካቾቻችን ስም ነው የምናመሰግነው። እስቲ ቅድሚያው ስሞትና ኬት ተወክሎ እንደመጡ እንደዛው ደግሞ ቀጥሎ እንጠይቀዋለን። እሺ፣ እኔ ከዘርሁን ገብረ እግዚአብሔር እባላለሁ። ኢትዮጵያ ብሔራዊ አንድነት ፓርቲ አቶ ዘሪሁን ገብረ እግዚአብሔር፣ አቶ የኢትዮጵያ ብሔራዊ አንድነት ፓርቲ። እስቲ ዛሬ የኦነግ አምስት አመት በኋላ እንደገና ቢሮ መከፈቱ ላይ ነው የተገናኘ ነው። እንደ ታዩት እንደተገነዘቡት፣ እንግዲህ እንደሚታወቀው ነገ አንጋፋ ፓርቲ ነው። አንጋፋ ፓርቲ ደግሞ ከሱ ልምድ የምንወስድ እንጂ እኛ እንደገና የሆነ ግን ታሪክ ለመዘከር ትንሽ አቅም ያንሰናል። ለምን በጣም ካለበት ረጅም ዘመን ትግል አንጻር ስናየው፣ ለእኛ አስተማሪያችን ነው ማለት እገልጻለሁ ነገር ግን ዞሮ ዞሮ ይሄን ያህል አመት ተከፍቶ ተዘግቶ መክረሙ ትንሽ እኛንም ቢሆን ስሜታችንን ይጎዳ ነበር ማለት ይቻላል። እንደዚህ አይነት አሁን እናንተ አሁን በብሔራዊ አንድነት በፓርቲም እንደ ኮከስም አንድ ላይ መሆኑን ነው የምናውቀው እና ለዲሞክራሲ ግንባታ አንድ ላይ መጥቶ መስራት ምን ያህል ስኬታማ ነው? በጣም ውጤታማ ነው። የዲሞክራሲ ግንባታ ፓርቲዎች በሚግባቡበት እየተግባቡ በማይግባቡበት ደግሞ እያሳደሩ ቢሄዱ ያለችን አንድ ሀገር ስለሆነች ትልቅ ዋስትናና እንደ ኦነግ አይነቱ ደግሞ የካፓተ የፖለቲካ ልምድ ካለው ጋር መስራት በጣም በጣም በጣም እድለኝነትን የሚጠይቅ ነው። አሁን ከኦነግ ጋር መስራት አሁን አንዳንድ ግለሰቦችም አንዳንድ ቡድኖችም እንበለውና አንዳንድ ፓርቲዎች ኦነግን በጣም በተቃራኒ መልክ ነው የሚገልጹት። እና ከኦነግ ጋር ተቀራርባችሁ መስራታችሁ እንዴት አመቺ ይሆናል? እንግዲህ እኛ እንደ ፓርቲ ከዚህ በፊትም በኦነግ ከ17 ዓመት በፊትም በኦነግ ተከሰን ታስሬ ነበርኩ ነኝ በኦነግም ተከስቻለሁ እስር ቤት የኖርኩ ነኝ ነገር ግን ቀርቦ ማየት ነው ብዙን ጊዜ ጫካን ስታየው የሚያስፈራ ነው ውስጡ ስገባ ግን በደንብ የሚያዝናናና የሚያስኬድ ይሆናል ስለዚህ ኦነግን በተለያየ ነገር ስለ ከመፍራት ይልቅ ቀርበው በሚያግባባህና ታክቲካል በሆነ ነገር መስራት እጅግ አዋጭ ነው ብለን እናምናለን። እንጂ ሰው እንደሚለው አይነት ስዕል የሚሰጠው ድርጅት እንዳልሆነ እናረጋግጣለን። አሁን ድጋሚ ጠይቀውታለው። አንድ ላይ ኮከስ የሚባሉ የፖለቲካ ፓርቲዎች ተፎካካሪዎች አሉ እና እርስዎ ከነሱ ውስጥ ናቸው? አለ ጊዜው አደለንም እኛ ነገር ግን ዞሮ ዞሮ ጎን ለጎን በሚያግባቡን ጉዳዮች ላይ እንተጋግዛለን። እስቲ አሁን ለኦኔክ እንደዚሁ መንግስትም ሆነ የተለያዩ ለየት ባለ አካልም የዘጋ አካልም እንበልና እንደዚህ አይነት ፍቃድ መስጠቱ ደግሞ ትንሽ ለዲሞክራሲው ጭላንጭል ወር ደግሞ ለዲሞክራሲው መንገድ ይከፍታል ብሎ ያስባል። አዎ ለምንድን እንደነጡ ቀድሞ መዘጋት አልነበረበትም። ለምሳሌ ያህል ይሄ በሰላማዊ መንገድ እታገላለሁ ብሎ የገባ ነው። መንግስት ራሱ ፈቅዶለት ያስገባው ነው። ስለዚህ የፖለቲካውን ምህዳር ለዚህ ፓርቲ በሚመቸው መንገድ ማስተካከል ማመቻቸት ያለበት ስርዓቱ ነው። ከዛ ቀጥሎ ደግሞ የፖለቲካ ምህዳሩንና ህግን ጠብቆ መንቀሳቀስ ያለበት ይሄ ፓርቲው ነው፣ ኦነግ ነው። ስለዚህ ህግን ጠብቆ እስከ ሄደ ድረስ መንግስት ጣልቃ እየገባ በሆነ ባልሆነ ነገር መዝጋቱ ትንሽ የፖለቲካው ምህዳር ያጠባል፣ ለኦነግ ብቻ ሳይሆን ለሌሎቹም ያጠባል ብዬ አስባለሁ። እና እንደነዚህ አይነት ነገሮች ብዙ ጊዜ በወደ ሰፊነት ታይቶ ችግር እንኳን ካለ በጠረጴዛ ዙሪያ የሚፈታበትን መንገድ መሻት የተሻለ ይመስለኛል ብዬ አምናለሁ። እስቲ አጠቃላይ ደግሞ እንደ አንድ ተወካይ ፓርቲ አሁን ቀጣይ ጣፈንታ አሁን ነገሮቹ እየጦዙ ነው። ውስጡም ውጫዊም ፖለቲካም ኢኮኖሚው በጣም ሆት በተደረገበት ሰዓት ላይ ምን ማድረግ አለባችሁ ብሎ ያስባሉ ፖለቲካ ፓርቲዎች? እንግዲህ ፓርቲዎች አሁንም እየገፉ ነው። ጥያቄዎች እያቀረቡ ነው። ተለያየ መንገድ ምንድነው እሱ በትጥቅ ትግልም የሚታገሉ ይሁን እዚህ ደግሞ እንደ ኦነግ አይነቱ ምህዳሩ የጠበባቸውን ሁኔታዎች አስቻይ ሁኔታ መፍጠር አለብን ይህ ሲሆን ነው። ያለችን አንድ ሀገር ነች። እችን ሀገር ደግሞ በጠረጴዛ ዙሪያ አሁን አለም ግሎባላይዜሽን ላይ ነው ያለው። በመነጋገር እና በመተማመን ላይ የሚካሄድ ነው። በሚያግባቡን ነገሮች እንሄዳለን። በማያግባቡን ነገሮች ደግሞ እያሳደር ነው ወደፊት ትግሉን እንቀጥላለን የሚል ሀሳብ ነው ያለው። አብዛኛው ፓርቲዎች አሁንም የዚህ አይነት መቀራረብና ስሜት እየተፈጠረ ነው ብዬ አምናለሁ፣ ከሞላ ጎደል ነው። ከሞላ ጎደል እንጂ ሙሉ ለሙሉ መሬት የረገጠ ነገር አለ ብዬ አላምነው። ምንድን ነው የምታስተላልፉት? መጨረሻ መጨረሻ ላይ እንግዲህ ለዚች ሀገር የሚበጃው ተቀራርቦ መስራትን ነው ያለው። አንድ ሕዝብ ሁላችንም የኦነግም ሕዝብ ይሁን የሌሎቻችንም አንድ ሕዝብ ነው ያለ ነው። ተጋብቶና ተዋልዶ የሚኖረ የኢትዮጵያ ሕዝብ ነው ያለው። ኢትዮጵያ በምትባል ሀገር ላይ ነው ያለ ነው። እና ሁላችንም የምንታገለው ለዚህ ለኢትዮጵያ ህዝብ ነው። ሰላምና ወጥቶ መግባትን የተረጋገጠባት ሀገር እንድትሆን፣ ሁለተኛ ደግሞ የፖለቲካ ምህዳሩ የሚሰፋበትንና አስቻይ ሁኔታ የሚፈጠርበትን ሁኔታ በጋራ ብንሰራ የሚል እምነት አለኝ። በጣም እናመሰግናለሁ። አመሰግናለሁ በጣም ይህ ተመልካቾቻችን እስካሁን ስናቀርብላቸው የነበር ነው፣ በአፋን ኦሮሞ የነበረው ነውና፣ አሁን ደግሞ በአማርኛ እናቀርባለን። እስኪ አንዴ እንግዳ አጠገብ ያለው እስኪ ሲሞትንና ከየት እንደመጡ እንገሩን እስቲ። ስሜ መሀመድ አብዱ እባላለሁ የመጣሁት ከአፋር ነው፣ ትውልድ ወርባቦ ነው። የኦሮሞ ነጻነት ግንባር አባል ሳይሆን ታጋይ ነኝ። ጥሩ እስኪ ሆኒግ የዋና ቢሮ ለአምስት አመት ተዘግቶ የነበረው ዛሬ በይፋ ተከፍቶ እንደዚህ እንደሚታየው ነገር ነውና እስኪ ምን ይሰሙታል? እስኪ በጣም ደስ ነኛል። ለምን ኦሮሞ ነፃነት ግንባር ጊዜ ቢሮ ሊዘጋ ይችላል ሰዎች ልብ ውስጥ ነው። ግን እሱ እስከ ዛሬም ድረስ አልተዘጋም እና አሁን ደግሞ በመከፈቱ መሬት ላይ የምንሰራበት የምንገናኝበት ማግኘታችን በጣም እጥፍ ድርብ ደስታ ይሰማኛል። በጣም ደስ ይለኛል። ይህንም ታሳቢ አድርጌን እዚህ ቦታ ዛሬ የተገኘሁት እና በጣም ደስ ይለኛል። እውነት ለመናገር ከአፋር ተነስቶ አዲስ አበባ መምጣት በጣም ትልቅ ነገር ነው እና በጣም እስኪ ከዚህ ጋር የተያዘው ነገር ሲመጡ ምንድን ነው የተሰማሁት? እስኪ እኔ ለኦሮሞ ነጻነት ግንባር አይደለም ከአፋር ተነስቶ አዲስ አበባ መምጣት ጋር ነው መሬት ጫፍ ብሄድ ደስ ይለኛል። እና ምንም እና ልጅነታችንን ሀሳባችንን ብዙ አሳልፈንበታል። ልባችን ውስጥ ነው የኦሮሞ ጉዳይ እና ምንም አይከብደኝ፣ ደስ ነው የሚለኝ። እንዳውም እንኳን በመኪና በተመቻቸው ጎርቶ በእግሬም በመጣ ደስ ይለኛል፣ ደስ ብሎኛል። ጥሩ እስኪ እስካሁን የነበረው ያው ለአምስት አመት ተዘግቶ ነበረ አሁን በይፋ ተከፍቷል። እና እስኪ ከዚህ ጋር የተያዘው ነገር አሳብ አሉት ወይንስ መልእክት የሚያስተላልፉት መልእክት ካሉት። መዘጋቱ በጣም ጥቅር ተሰኝቶ ነበር። አሁን ደግሞ ምን ውስጥ ጥሩም ባላቅ እንኳን በመከፈቱ ተደስቻለሁ እና ሌላ ይቀጥል ነው የምለው። ማስተላልፈው መልክት ከዚህ በላይ የለኝም። ተናግረውታል እና ወደፊት ማን ተከፍቶ በደህና እንድንገናኝበት ብዙ ስራ እንዲሰራ ሙሉ ተስፋ አለኝ። እሱም ደግሞ ይሆናል። ይሄም ደግሞ እንሻአላህ አምሰና መልእክቱ፣ ያለኝ መልእክት የኦሮሞ ነጻነት ግንባር ታጋዎችም ሆነ አባሎችም በየቦታው ተበትነው ነው ያሉትና የሚሰበስባቸው አባት ይፈልጋሉ እና መማር መታሰብ አለባቸው፣ መሰብሰብ አለባቸው። በስነ ልቦና ጉዳት አለባቸው። ማንነታቸውን አጥቶ ነው አንድ ዚ አንተ ኦሮሞ ነጻነት ግንባር ሆንክ ማለት ሌላ ሰው መሆን አትችልም። እና ስለዛ እነዛ ሰዎች አሁን ድረስ ውስጣቸው ስላለ እንደኔው መሰብሰብ መታሰብ አለባቸው፣ መደራጀት አለባቸው። እንደም አንዲቱ እንደ አገሪቱ ዜጋ አገሪቱ ያለው እድል ማግኘት አለባቸው። የስራ እድል ማግኘት አለባቸው። እየተጎዱ አሉ። ለዚ ጋይነት ልጆቻቸው የተሰውባቸው እናቶች አሉ፣ ቤተሰቦች አሉ። እና እነዛ ሲጠይቋቸው አድራጎት ቀላል ነው፣ ደስ ይላቸዋል። ለኦሮሞ ብለው ለህዝባቸው ብለው ድርጅት ውስጥ ብዙ ያለፈ ነገር ስላለ ያንን ነገር መጠየቅ አለባቸው ነው የምለው። መማር አለባቸው። የኦሮሞ ነጻነትን ግንባር ደግሞ ሀሳብ ለሌሎች መተላለፍ አለበት። እኛ ሰፊ ነው እንኳን አይደለም መሪዎቻችን ቀርቶ አባሉ እንኳን በጣም ሰፊ ነው። እና መጠያቅ አለብን። ይህ መታሰብ አለበት ነው ምለ። አመሰግናለሁ። ያለ መልእክት ከረጅም መንገድ ተነስቶ ከአፋር ተነስቶ እዚህ ቢሮ ፕሮግራም ላይ ተገኝቶ ሰፋ ያለው ሀሳብ ስለሰጡን እጅግ በጣም እናመሰግናለን። ይህም አመሰግናለሁ። ይህን እድስ ስላገኘ እኔ በጣም አመሰግናለሁ። ደስ ብሎኛል።